ሌላ መንገድ መፈለጋለብ ሌላ ሌላ አገር በቀል እሳብ ያለና መደመርን አመጣ። ሁሉም ሰው የተቀበለው ነገር በነገራችን ላይ እውነት ላይሆን ይችላል። እውነት ብዙ ህዝብ ስለተቀበለው በድምፅ ብልጭ ያለም እውነት። አልደመርም፣ አልምቦራጨቅም ነው መንቦራጨቅ ይቅርብኝ። ሰልፍ የሚወጣው የአብይ ሰባተኛ ዓመት የንጉሥ ዘመን። ለዚህ ለዚህ ነው አዲስ አበባ ህዝብ ሰልፍ የሚፈቀድለት፣ እንጂ በድሮን እየተቀጠቀጥኩ ነው፣ በኮሬ ነገኛ እየተገደልኩ ነው፣ ሰልፍ መውጣት የለም ንጉሱ ሆን እንዴት ሆናለ ለው ነበር እንዴት ብትንቀኝ ነው ነው ንጉሱ ምን ሰው ይይ የሰውየው ድፍረት እኮ ውስጡ ያለው ንጉስ ነኝ ነው። የኢትዮጵያ ህዝብ ጠቅላይ ሚኒስትር ያልሆነው ለካ ለካናቱ ሰዓት ነግረው ቀርታ ነው። በአረያ በምሳሌነት እሴት እንዴት እንደሚጠበቅ አሳያለሁ ብለው ጠቅላይ ሚኒስትሩ የሚሰሯቸውን ስራዎች በሙሉ የእሴት ግንባታ። በለውጡ ዘመን የመሪዎቹ ንግግር የሚያስተሳስር ጅኒ ያለብህ እኮ ጤነኛ እኮ አይደለም አሉ ሳለ አበይ አበይ ሰዓት ነዛ አልኩት ነው ያለው ጅኒ ያለብህ አብይ ሰባት አመት ነው ኢትዮጵያና የመራት እኔ ሰባት አመት እንደመራት ነው ፊልም አድርገው አገር በትርክት ነው የሚገነባው፣ እና ኢትዮጵያ እየበለጸገች በፍቅርና በሰላም እየኖሩ ነው። የጸጥታ መዋቅራችን በህዝብ ለተመረጠ መንግስት ታዛዥ የሆነ ይህ አይነት ደንም፣ እዚህ በላይ እኮ ውርደት የለም። ብግዛ ልጆቻችን፣ እኔ ለእነሱ አዘንኩላቸው። ባይበላስ የብልጽግና አሽከር ሆኖ ከመኖር ዝም ብሎ ባይበላስ። በአንዳ ነው የሚሉት በአንዳ፣ እንዲሸማቀቅ ኢትዮጵያ መንግስት አንድ ሰው ነው በቃ። የኢትዮጵያ መንግስት ማለት አብይ ማለት ነው። ነውረኛ የሆነ ስራ የሰራ ነው። ለራሳችሁ ጥቅም ለእናንተ ሲል ፊት ለተሰለፈው መከላከያ ተጎኑ ቁሙ ነው በጽንፈኛ ኃይሎች እና በዝራፊ ቡድኖች አታሹፉ እያልናቸው ነበር። እኔ ሆደ መላጣ ነው። አታሹፉ እንደዚህ ብሎ ቀልድ የለም ስንላቸው ነበር። ብልጽግና አይጸድቅም። የብልጽግና ሰው ጸድቅ ብሎ ነው አይታሰብም። የሰባት ዓመት ምርጥ ጊዜ ወርቃማ ጊዜ፣ ኢትዮጵያ ከጨለማ ወደ ብርሃን የተሸጋገረችበት ጊዜ፣ የመደመር መንፈስ የነገሰበት ጊዜ፣ እድገት ብልጽግና የታየበት ጊዜ፣ ህብረ ብሔራዊነት ብዝሃነት ያረጋገጠ ብልጽግናችን ነው። አጠቃላይ ዛሬ የነበረው ለዚህ ለዚህ ነው አዲስ አበባ ህዝብ ሰልፍ የሚፈቀድለት እንጂ ቡሌ ራበኝ ዳቦ ያወጣው ተወደደብኝ ብሎ ሰልፍ አይፈቀድለትም። በድሮን እየተቀጠቀጥኩ ነው፣ ህዝቤ እያለቀ ነው፣ ስንዴ ተወደደብኝ፣ ነዳጅ አጣው ነገር የለም። በኮሬ ነገኛ እየተገደልኩ ነው፣ ሰልፍ መውጣት የለም። ሰልፍ የሚወጣው ዩኒፎርም አሰርቶ የአብይ ሰባተኛ ዓመት ንጉስ፣ የንጉስ ዘመን። አሁን የመጣ ያለው ለውጥ ምንዳን የማብዛት እዳን የመቀነስ ነው። አንድ የወረስከው ዕዳ ባለፉት ዘመናት በተሰራ ክፉ ስራና ባለፉት ዘመናት በነበረ እንቅልፍ ምክንያት የወረስነው ዕዳ አለ። ስለዚህ ነው መፍጠንና መፍጠር አለብን እኮ የምንለው፣ ያለ ምክንያት እኮ አይደለም። ካልፈጠንና ካልፈጠርን ሁለቱ ጠብቀው ይይዙናል። ሆድ ስንቱን በመንገድ አስቀረ። ያ ሁሉ መንፈሳዊ ነኝ ባይነት ያ ሁሉ ጥናት እንዲህ ኦህድ ድግር ስር ወድቆ ለመርመጥመጥ መሆኑ ያሳዝናል። የተረት አባቱ ዳኒ ክብረት ሰሞኑን የአብይ ባለሲመትን አስመልክቶ የሞነጫጨረውን ጽሁፍ የብልጽግና የሰባት ዓመታት ትሩፋቶች በሚል ርዕስ በመጽሐፍ መልክ ለማሳተም ስፖንሰር እያፈላለገ ነው አሉ። መቼም ያ የፈረደበት በላይነህ ክንዴ የሚሉት አምሳ ኮፒ በአምሳ ሚሊዮን ብር ገዛለሁ ብሎ ቃል እንደሚገባለት ይገመታል። ሌላ መንገድ መፈለግ አለብህ። ሌላ ሌላ ወደ ብልጽግና እንዳልትሄድባቸው የምትችል ሌላ ደግሞ ነገር መፍጠር አለብህ። እንደ ለውጡ ስራ ምንዳ ነው የሚበዛው ነው ምንለው። ለእዳ ትኩረት አንሰጥም፣ ለስንፍና ትኩረት አንሰጥም ለክፉ ስራዎችም ትኩረት አንሰጥ። ስለዚህም ምንዳችን ነው እየበዛ ያለው። ዳኒቦ አንዳንድ በትምህርታቸው የዘለቁ የብልጽግና ጨብጫቢዎች ከበድ ያለ የእንግሊዝኛ ቃል እየተጠቀሙ ስለሚያሳቀቁት እሱ ደግሞ በተራው እነሱን ለማሳጣት ሲፈልግ በደጉ ዘመን ከአባቶች አፍ የቃረማትን የግዕዝ ቃላት ነው የሚወረውረው አሉ። ይችን ምንዳ ምትል ቃልም ቤተ መንግስት አካባቢ ያስተዋወቃት እሱ መሆኑን ሰምቻለው። ኃይለማርያም ጊዜ ወደ ስልጣን ሲመጣ ንጉስ የሚባል ነገር ኃይለማርያም መቼ ስልጣን እንደተረከበ ማቆት ትዘ በርካታ ኢትዮጵያውያን ተዛ አላቸው። ምናልባት ፖለቲከኞች እዚያ አካባቢ ያሉት ተዚ ሌላቸው ይችላል። ኦፊሻሊ ፕራይም ሚኒስተር የተባለበት ጊዜ መለስ ምን ቀን እንደነበረ፣ ምን ቀን ፕሬዝደንት መጣ የነበረው ማንም ማንንም ያከብረው ነገር የለም። ግንቦት 20 የሚባል ነው የሚከበረው። የመለስ ንግስና ስንት ዓመቱ ስንት ዓመቱ የሚባል እኛ ንጉሳውያን ወይ ቤተክርስቲያን አካባቢ እናቃለን። የፓትርያሪኩ ባለ ስሜት ምናምን የሚባል ስላሴ አካባቢ ቤተክርስቲያን ይከበራል። ሌላ ግን ምናቀው ነገር የለም። ይሄ ንጉሱ ግን በልዩ ሁኔታ የምታከብር አገር ነች። ሰው ውስጡ ያለው ንጉስ ነኝ ነው። ለስሙ ነው ሃይራርኪው ስለማይፈቅድለት። አሁን የለውጡ አንዱ ቱርፋት የኢትዮጵያውያንን ህብረብራዊ አንድነት መገንባት ነው። ለምሳሌ በለውጡ ዘመን የተፈጠሩ ንግግሮቻችን ሁሉ ኢትዮጵያንን የሚደምሩ እና የሚያስተሳስሩ ናቸው። ብልጽግና እንደ ፓርቲ የታገለባቸው አንዱ እሱ ነው። የመሪዎቹ ንግግር የሚደምርና የሚያስተሳስር እቡ አህመድ ዳኒ ወደ ማህበራዊ ሚዲያ ወጡ። እንዲያሽቋልጥለት ወይም መወድስ እንዲያቀርብለት ሲፈልግ መዋዘ ጥበባት ብሎ ነው የሚጠራው አሉ። ማዛዊ ጥፋና የምን መዋዘ ጥበባት ነው ደግሞ። አባቶች አንዳንዴ እኮ ለማይገባው ሰው ትከሻው የማይችለውን ማድረግ እያሸከማችሁ ጉድ ታደርጉናላችሁ። የተቀደሰውን ለውሾች አትስጡ እያላቸው የምታስተምሩን እኮ እናንተው ናችሁ። የትኛውም ሀገር ህዝብ የተጋጨበት ጉዳይ ነበረው፣ የተከፋፈለበት ጉዳይ ነበረው። ይሄ እንደ ማንኛውም ልክ እንደ አንድ ቤተሰብ አምስት ስድስት ልጆች ያሳደጉ እናቶችን ብጠይቃቸው ልጆቻቸው ተጣልተው ያውቃሉ፣ ልጅ ተኳርፈው ያውቃሉ። ግን መጨረሻ ድምር ውጤቱ ምንድነው? ነው አንድ ቤተሰብ ገንብቶ ልጆቻቸው በፍቅርና በሰላም እየኖሩ ነው። ዳኒ ምሳሌ ሁሉ አልገጥምለት፣ ንግግሩ ሁሉ ውሃ ላነሳለት ብሏል። የተጋጩ ወንድማማቾች እርቀ ሰላም አወርደው በሰላምና በፍቅር መኖር የሚችሉት በግጭቱ ወቅት ሳይሞቱ ከቀሩ ብቻ ነው። አሁን መራሹ ብልጽግና ግን ህዝብን እየጨፈጨፈ ህይወት እየቀጠፈ ነው ያለው። ስለዚህ ባራ አራት ኪሎ ጭቅ ላይ የታወጀውን ጦርነት በወንድማማቾች መካከል ከተፈጠረ ኩርፊያ ጋር የምታነጻጽረው ጉዳይ አይደለም። ወታደር ቤት ውስጥ ፎቶ አልነሳም። ፎቶ አብሬ ከተነሳው ንጉስ ሆን፣ አብረን ነበርን ንበት አሳያለህ እያልኩ ማለት ሳሞራ ጋር አብረን ነበር። ንጉስ ሲሆን እንዲት ሆናለህ እለው ነበር። ለመለስም ነግሬዋለሁ። አንዲት ፈረንሳይ ሴት ትወደኛለች እና ወደ ፈረንሳይ ይዤ ልጥፋት እለኛለች እና ለቀሱ፣ እንዴት ብትንቀኝ ነው እኔ ንጉስ መሆን ሰው እናቴ ስለነገረችኝ ከበሻሻ ገና ሳልነሳ ስለተነገረኝ ነው። የኢትዮጵያ ህዝብ ጠቅላይ ሚኒስትር ያልሆነ ነው ለካ እናቱ ሰዓት ነግረው ቀርታ ነው ወደ ጠቅላይ ሚኒስትር በራ አካባቢ መግባት ያልቻል ነው እናቶቻችን አስተማሪ ትሆናለ ሀኪም ትሆናለ አሪፍ ቡና ለቃሚ ትሆናለ እያሉ ስላሳደጉን ማለት ነው የለውጡ መንግስት ትርክት ለመገንባት እየሰራ ያለው አገር በትርክት ነው የሚገነባው ያለ ትርክት የተገነባ ሀገርም የለም የሚፈርሰውም በትርክት ነው የሚገነባው ኢትዮጵያ ውስጥ ንዑሳን ትርክቶች አሉ ከፋፋይ ትርክቶች አሉ ነጠላ ትርክቶች አሉ አፍራሽ ትርክቶች ደግሞ ይጠፋሉ የገዥ ትርክት ግንባታ ነው ምን አይነት ሰው ነው ዘንድሮ የገጠመን ጎበዝ እንዲያው የሚተረክክ ነገር ያንተርክክህ ሰውየው ትርክት ብሎ ሊ ሞት ነው። ከፈለክ መቀመጫህ ላይ ተነቀሰው። እኛ ያንተን መያዣ መጨበጫ የሌለው ወሬ መስማት ሰልችቶናል። ብሔራዊ ጥቅምን ማስከበር። የትኛውም ወገን በኢትዮጵያ ብሔራዊ ጥቅም ላይ አይቆምርም። ለምሳሌ የባህር በር ኢትዮጵያ ብሔራዊ ጥቅም ጉዳይ። ትርክታችን ብሔራዊ አንድነትን የሚፈጥር መሆን አለበት። ገዥ ትርክትን የሚያጸና መሆን መቻል አለበት። የኢትዮጵያን ብሔራዊ ጥቅም የሚያስከብር መሆን አለበት። ሁለንተናዊ ብልጽግናን የሚያመጣ መሆን አለበት እና ኢትዮጵያ እየበለጸገች ሁለንተናዊ የሆነውን ለዘመናት የተመኘውን ቅስና እድሜ ለዶክተር ደሳሌ ጫነ ይሁንና ሰሞኑን ቄስ ሞገሴ ብሎ አስደስቶታል። አሁን የቀረኝ አንድ ነገር ብቻ ነው እያለ ነው አሉ። ይሄ ዶክተር ነው ዶክትሬት የሚባለው የፒኤችዲ ወረቀት እንደ እርጉዝ ሴት አማረኝ እያለ ነው አሉ። ቅብጠስ፣ ደግሞ የኢትዮጵያ ዩኒቨርሲቲዎች እንደ ከረሜላ በነጻ የሚያድሉትን ወረቀት አልፈልግም በማለቱ እረከስ ባለ ገንዘብ የሚሸጥ የውጭ ሀገር ኮሌጅ እየተፈለገለት ነው አሉ። ይሄ ሰውዬ መሆን የለበትም ነው የተባለው። ሀገር አጥፊ ነው ያሉት። ሆዴዶች፣ ለማ ምን እያደረክ ነው? አባዱላ ምን እያደረክ ነው? እቻ ሀገር አትፈልጓትም ወይ? እ ሀገር አትወዷትም ወይ? ለህዝባቸው አታስቡም ወይ? ይሄ ሰውዬ ጠቅላይ ሚኒስትር እንዲሆን ነው እናንተ እያጫችሁት ያላችሁ ወይ? ረረጋ በሉ ታው ሲባሉ፣ እኔ ከማን አንሳለሁ? አንተ እጅን ያለብህ አንተ ኮ የመሪነት ኳሊቲ የለም ምንም የለብህ ጅኒ ጅን ያለብኩ ጤነኛ እኮ አይደለም። አንዱ ሳ አልኩት ነው ያ ጅኒ አለብህ። አብይ አህመድ የመጀመሪያ ማስደሰት የጀመረው ግብፅን ነው። ስመኘውን የገደለው ገለው ራሳቸው ገለው መስቀል አደባባይ ዛ መኪና ውስጥ አስገብተው ትሄዱ ራሳቸው አጥፍተው የኢኮኖሚ ብልጽግና፣ ባህላዊ ብልጽግና፣ ማህበራዊ ብልጽግና፣ የፖለቲካል ብልጽግና እያገኘች ብሄደች ቁጥር አሁን የምናያቸው ችግሮቻችን ራሳቸው እየጠፉ ለምንድነው? በለውጡ ሶስቱን ትልልቅ የሃይማኖት ተቋማት ለማጠናከር መንግስት ትግል ያደረገ ተበትኖ የነበረውን የኦርቶዶክስ ሲኖዶስ ወደ አንድ ሆድ ክፉ ነው፣ ስልጣንም ማሳሳች ነው። አድር ባይነት ከሐሰተኞች ጋር አዛምዶ ከእውነተኞች ጋር ያጣላል። ቄስ ሞገሴ እንደዚህ ቱልቱላው የሚነፋው እቡ አህመድ ቤተ ክርስቲያንን ለመከፋፈል የሄደበት ርቀት ጠፍቶት አይደለም። ሙሉ በሙሉ ባይሳካለትም ቅዱስ ሲኖዶስ የኦሮሚያ የትግራይ እየተባለ ለሶስት የተሰነጠቀው በበሻሻው ዱር እያይዟችሁ ባይነት ነው። ሁለት ተከፍሎ የነበረውን የእስልምና ጉዳዮች ጠቅላይ ምክር ቤት ጉዳይ ወደ አንድ፣ የወንጌላውያን አብያተ ክርስቲያናትን ጉዳይ ወደ ካውንስል ለምን ማምጣት ተፈለገ? ይሄን መንግስት ደግሞ ሪፎርም አድርጌ በአርአያ በምሳሌነት እሴት እንዴት እንደሚጠበቅ አሳያለሁ፣ በህግ አሳያለሁ፣ በፕሮጀክት አሳያለሁ፣ በአርአያነት ደግሞ አሳያለሁ ብለው ጠቅላይ ሚኒስትሩ የሚሰሯቸውን ስራዎች በሙሉ የእሴት ግንባታ የፍቅር እስከ መቃብሩ ቄስ ሞገሴ እንኳን ለባላባቱ ልጅ ለፊታወራሪ መሸሻ በዚህ ልክ አላደገደጉም። በመኳንንቱ አዳራሽ ወይን ጠጅ ጠግበው የጋኔል ክስረትን ያህል ውዳሴ አላቀረቡም። ዘንዘሪጡ ልጆችን የሚያስተምረው ቤተሰቡን የሚመራው ሰርቶ ሳይሆን ምላሱን አከራይቶ ነው። ከውስጥ አዋቂዎች እንደሰማነው ከሆነ ዳኒ አለቀው አብይን ሲያይ ጌታውን እንዳየው ውሻ ከመቀመጫው ተነስቶ ነው አሉ ጭራውን የሚቆላው። መጀመሪያ ጠፋው እሱ ነው። በኋላ ነው ሌሎች የተከተሉት። ሀጫሉ በኋላ ነው። ከዛ ሰዓረን ነው የገደሉት። የአማራ ክልል ባለስልጣናት በክልል መፈንቅለ መንግስት የሚባል አልሰማንም። የትም አገር ተደርጎ አይታወቅም። ማን እንደተኮሰባቸውም የሚታወቅ ነገር የለም። አሳምነው አሳዳችሁ እንዳትለቁት አስወግዱት ብሎ ትእዛዝ የሰጣቸው ብሎ እና በአስር ወሩ ብዙ ሰው ነቃበት። የምጀምር አስር ወር ሰውየው አገር እያፈረሰ እንደሆነ ፋብሪካ እየገነባ ሳይሆን ሰው እያሰረ። አብይ አሁን ሰባት ዓመት ነው ኢትዮጵያ የመራት እኔ ሰባ ዓመት እንደመራት ነው ፊልም አደረገው። ሰባ ዓመት ለእሱ ምንም ላይ መስለው ይችላል። በየሃይማኖት በዓላቱ የሚያስተላልፉት መልእክት ዋና ዓላማው እሴት ግንባታ፣ አገር በቀል እሳብ ያለና መደመርን አመጣ። መደመር ውስጥ የምታያቸው እሴቶች በሙሉ አገር በቀል እሴቶች ናቸው። መንግስት ከነበረበት የትርክ ሰባሪነት ወደ አይነት ርክት ገንቢነት የመጣው ደጋግመው መደመር ሲሉ አዲስ ነገር የፈጠሩ አይመስሉም። ውስጡ ባዶ ገለባ የሆነ ምንም ፍሬ ሀሳብ የሌለው እኮ ነው። በነገራችን ላይ ዳኒ በዚህ ቃለ ምልልስ ውስጥ በጣም የሚወዳቸውን ጃዊሳና ጁንታ የሚሉ ቃላትን አንዴም አልጠቀሰም። ሰው እንደተጸየፈውና ሙድ እየያዘበት እንደሆነ በትንሹም ቢሆን ሳይረዳ አልቀረም። ታዲያ ከዚህ በላይ ክስረት ምን አለ? እኔ አንዱ ጠያቂ ማህበረሰብ ነው ማፍራት ያለበት። እውነት ነው ወይ የት መቼ፣ ለምን፣ ማን፣ እንዴት እያለ የሚጠይቅ ሆ ብሎ በመንጋ ከመነዳት መቆም ሁሉም ሰው የተቀበለው ነገር በነገራችን ላይ እውነት ላይ ሆን ይችላል። እውነት ብዙ ሕዝብ ስለተቀበለው በድምፅ ብልጭ ያለም እውነት ሚ ስለዚህ ሆ ከማለት በመንጋ አለመነዳትን እንደ አንድ ባህል ካልያዝ ነው። ዘንዘሪጡ የማህበራዊ ጉዳይ አማካሪ ከሆነ ወዲህ ነው ኢትዮጵያ በታሪኳ አይታዊ የማታውቅ የማህበራዊ ቀውስ ውስጥ የገባችው። ኦህዴድ ባፉ ህብረ ብሔራዊ አንድነትን ነው የማቀነቅ ነው ይለናል። በተግባሩ ግን በብሔር ብሔረሰቦች መካከል የጥል ግድግዳ ቁሞ በዘርና በቋንቋ ከፋፍሎ የኦሮሚያን ሪፐብሊክ ለመገንባት ደፋ አደፋቀና እያለ ነው። ኢትዮጵያውያን ግን የኑሮ ሁኔታ የዶላር ጉዳይ ያመጣበት ጦርነት ያመጣበት እርስ በርስ መጠላላት ጉዳይ ያመጣበት ሰቆቃ ከጎረቤት ጋር አሁን ያለበት በየጊዜው የተለያየ አጀንዳ በመስጠት ብቻ አተኩሮ የሚገኝ ስራ ማይሰራ ፋብሪካ የማይገነባ ኢንፍራስትራክቸር የማይገነባ ወዩኒቨርሲቲ ወይ ትምህርት ቤት የማይገነባ ሰባት ነጥብ ሁለት ሚሊዮን ትምህርት ቤት ውስጥ አልገቡም እያለን ብርሃኑ ነጋ በዛም ዩኒቨርሲቲ ሦስት ፐርሰንት ነው አራት ፐርሰንት ነው የማሳልፈው እያለ ወጣት በሙሉ እንደ ስራ እድል ወደ መከላከያ ግባ እየተባለ እየገባ አንደኛ ተመራጭ የስራ ዘርፍ መከላ ሰዓት ባለበት ሰዓት አብይ አህመድ ዘና ብሎ ንግስናውን እንትን አከበረ። የጸጥታ መዋቅራችን ነፃ፣ ገለልተኛ ስነ ምግባሩ የተመሰገነ ታማኝ ሊሆን ይገባል። የጸጥታ መዋቅራችን በህዝብ ለተመረጠ መንግስት ታዛዥ የሆነ ለህዝብ ታማኝ ህዝቡን የሚወድ መሆን አለበት። ልብ አድርጎ የጸጥታ ኃይሉ ለህዝብ ሳይሆን ለአገዛዙ ታማኝ መሆን አለበት ነው ያለው። የባሪን ቅጥረኞች አለቃቸው ቡ አህመድ እንዳይረሳቸው በየጊዜው ካሜራ አስደቅ ነው ፊታቸውን ማስመታት አትርሱኝ ማለት ይወዳሉ። በጽንፈኛ ኃይሎች እና በዝራፊ ቡድኖች በተሳሳተ ቅስቀሳ እና ህገወጥ ድርጊት ሰብአዊና ቁሳዊ ጉዳት ደርሷል። ፖሊስ ልቡ ሩህሩህ እጁ ንጹህ የሚባለውን ተግባራዊ በማድረግ በብቃት በመልካም ስነ ምግባርና በገለልተኝነትና በነጻነት ፖሊሳዊ ኃላፊነታቸውን እንድታከናውኑ። ፖሊስም መከላከያም ህዝብ ላይ የሚተኩሱ ህዝብን የሚያሰቃዩ የጥፋት ተቋማት ከሆኑ ውለው አድረዋል። ከላይ ባሉ አመራሮች ዱልዱምነት የህዝብን ደህንነት ለማስጠበቅ የተመሰረቱ ተቋማት እንጠብቀዋለን በሚሉት ህዝብ ላይ አፈሙዛቸውን አዙረዋል፣ ጥይት ተኩሰዋል። በአንድ ወቅት ሲያጨናንቁት እኔ ገና አኳስር ወሬ ነው ሀያ ዓመት ከኖረ ከመለስ ጋር ሰባት ዓመት ከኖሮ አጼ ኃይለ ሥላሴ ጋር ለምን ታስተያዩኛላችሁ? አመክኖ የፈለገበት ለፌለሩ፣ ለድክመቱ፣ ለመሀይምነቱ፣ ለድንቁርና ምክንያት የፈለገበት ኦኬ። በሰባት ዓመት የምንሰራ ምን ያህል የኢትዮጵያ ህዝብ ፈጀ? ምን ያህል የትግራይ ህዝብ ፈጀ? ምን ያህል ጦርነት ኢትዮጵያ ምድር ውስጥ ሎኮስክ? አሁንስ ስንት ጦርነት ያካሄድክ ነው? የኢትዮጵያ ኢኮኖሚ በምን ደረጃ ላይ ይገኛል? ኢትዮጵያውያን በልቶ የማደር እድላቸው ምን ያህል ፐርሰንት ደርሷል? አሁን ኑሮ ውድነቱ፣ የዶላር ጉዳይ ምን ይመስላል? አልደመርም፣ አልምቦራጨቅም ነው። መንቦራጨቅ ይቅርብኝ። የሰውየው ድፍረት እኮ ድፍረት አደለም። አለው የሚል አካል እኮ ለእነዚህ ፕሮጀክቶች መጠናቀቅ ነው መታገል የነበረበት። ለአጅሬ ቅራቅር መንገድ መጠናቀቅ ነው መታገል የነበረበት። ይህ አይነደንም፣ እንዲ ይህ አይነደንም። ከዚህ በላይ እኮ ውርደት የለም፣ በገዛ ልጆቻችን፣ በገዛ ወንድሞቻችን። አሁን ይህ ውርጋጥም የአማራ ህዝብ ተቆርቋሪ መሆኑ ነው። እንመረዋል ለምትሉት ህዝብ አስተሳስም እናንተን ጥሏችሁ ነግዷል፣ ርቆ ሄዷል። ግን አሁንም በግድ እናታለህ እያላችሁት ነው። የወገኔን ትዕግስት እንደ ሞኝነት ባታዩት ለእናንተም ጥሩ ነው። እግዚአብሔር አጠራቅሞ ነው የሚቀጣው ይባል ባላል! አንድ ቀን የቅጣት በትሮ ያረፈባችሁ ለት እናንተ ና ለራሳችሁ ጥቅም ለራሳችሁ ሰላም ለናንተ ሲል ፊት ለተሰለፈው መከላከያ ሀጎን ቁሙ ነው። ከጎኑ ቁማችሁ ስሩ። ካልሰራን ደሞ የባሰ ነገሮች የተበላሹ የተጨመላለቁ ኪሳራ እየበዛ ውድመት እየበዛ መገዳደል እየበዛ ይሄዳል ማለት ነው። ስለዚህ ይሄን በደንብ ልናስብበት ይገባል። እንደሰማችሁት ሕዝቡ ካላገዛቸው ግድያውን አጠናክረው እንደሚቀጥሉበት እየዛተ ነው። ብልጽግና የጦረኝነት መንፈስ የተጠናወታቸው የደላሎች ስብስብ ነው። መላው የኢትዮጵያ ሕዝብ ከአማራ ሕዝብ አትንኩባይነትን ተምሮ መብቱን ለማስከበር ሆ ብሎ ሊነሳ ይገባል። ይሄ ወሮ በላና የበሰበሰ አገዛዝ በሚገባው ቋንቋ ካላናገሩት አይገባውም። ሚዲያዎቹን ዩቲዩብ ላይ ሆናችሁ የምትከታተሏቸው አጀንዳ ተሰጣቸው። አብዛኞች በግልጽ የብልጽግና ካድሬዎች የሆኑ ሚዲያዎች ማለት ነው። አጀንዳ ተሰጣቸው። አታሹፉ እያልናቸው ነበር። ምሬ ነው እኔ፣ ሆደ መላጣ ነው። አታሹ እንደዚህ ብሎ ቀልድ የለም ተው ስንላቸው ነበር። አታድርጉ ዩቲዩብ መጠቀሚያ መሸቀያ ካልክ ዝም ብለህ ሸቅልበት። ብዙ ምኞት ነበራቸው። ቴሌግራም ቁጥራቸው ላይ አይቻለሁ፣ የሆነ ቦታ ያስገባኝ ገብቻለሁ፣ የሆነ ቴሌግራም በእነሱ ኦፒዲኦ መስዬ ማለት ነው። የሚያወሩት ጉድ ነው። የሚያወሩት ብልጽግና አይጸድቅም። የብልጽግና ሰው ጸድቅ ብሎ ነው አይታሰብ። በአንድ ሀገር ውስጥ የራሱን ህዝብ ለመረበሽ የራሱን አካል ለማቁሰል በክልላችን ትምህርት ከባድ ስብራት ገጥሞታል። በየአካባቢያችን የምናየው የምንታዘበው፣ የምንዳሰሰው፣ የምንሰማው እየደረሰ ያለውን ጉዳት በችግሩም በመፍትሄውም ላይ የጋራ መግባባት መድረስ አብይን፣ እንደምታውቁት በተራ ነገር ሰውን አታልላለሁ ብሎ ነው የሚያስበው። አሁን በቀደም ለት ባህር ዳር ለጉብኝት በሄደበት ያረጋ ከበደን ስም አቆላምጣለሁ ብሎ አሬ ብሎ ሲጠራው ጋሽ ቀንዶ መን ቢል ጥሩ ነው። ምን ነው አለቃ፣ ምን አጠፋው? ስም የኮለቁል ምጫ አይመችም። በሙሉ ስሜ ጥራኝ እንጂ ያ ሀብታም አያሌው ያወጣልኝ ስሜ ያነሰኝ ይመስል ሰድ በለ ሰዳብ አትስጠኝ እንጂ አለው ብለውኝ ሲያስቁኝ ነበር። ግልጽ ራዕይ በማስቀመጥ ፍትሐዊና ጥራት ያለው ትምህርትን በሁሉም አካባቢ ተደራሽ ለማድረግ ተግባራዊ እያደረግን እንገኛለን። አስራ ሰባት ትምህርት ቤቶችን በአማራ ክልል ለመገንባት ተዘጋጅተናል። ሁሉንም ትምህርት ቤቶች ክረምት ከመግባቱ በፊት እናስጀምራለን። ምን አለበት አፍህን ባታበላሽ። በሺ የሚቆጠሩ ትምህርት ቤቶች በፈረሱበት ክልል አስራ ሰባት ትምህርት ቤቶችን ሰራ ነው ብሎ ይመጻደቃል። የበሻሻው ዱርዬ ጨለመው መሸን ማለት የብርሃኑ ነጋን በቁም እየተጫወተበት ነው። ለአብኑ ቀለጠ ሞላና ለኢዜማው ብርሃኑ ነጋ ስልጣን የሰጣቸው ተቀናቃኞቹ በህዝብ እንዲጠሉ ካለው ምኞት የተነሳ ነው። ሁለቱንም ህዝብ አቅሮ እንደተፋቸው እርግጠኛ ሲሆን እንዳሮጌ ካልሲ አሽቀንጥሮ ይጥላቸዋል። ምናልባትም በሙስና ሰበብ ያስራቸዋል። ሰሞኑን የቀለጠ ሞላ ሚኒስቴር መስሪያ ቤት ገንዘብ አባክኗል በሚል ምርመራ እየተደረገበት ነው። እስካሁን ድረስ የመዘገብ ነው 2.8 ሚሊዮን ተማሪዎችን ብቻ ነው ይህም ከእቅዳችን 40.6 ፐርሰንት ብቻ ነው። ተማሪ አልተመዘገበም የምትለዋን ጨዋታ ማስጮህ የፈለጉት ለአማራ ሕዝብ አስበው አይደለም። ሁሉንም ነገር ሞክረው አልሳካላቸው ሲል ስለ ትምህርት ብናወራ የፖለቲካ ትርፍ ያስገኝልናል ብለው አስበው ነው። ትምህርት ቤቶችን ካምፕ አድርጎ የተቀመጠው በርካታ ትምህርት ቤቶችን በድሮን ያፈረሰው ብልጽግና ከመቼ ወዲህ ነው ለትምህርት መቆርቆር የጀመረው? ኢትዮጵያ ማለት ሙሉ አካላችን አይደል? ይሁን እዚህ አካባቢ ጥፍራችን ከታመምን ኮ ሙሉ ሰውነታችን ምናምን እንትን እያለን እየነዘረን ነው እንቅልፍ እኮ ነው የሚያሳጣን። የሆነ እዚህ አካባቢ እንኳን ጥፍራችን ከተበላች እንደዛ በጣም አሳዛኝ አሰቃቂ እዛ አካባቢ አለው። እሱን አይተው አሳይመት ሰጥትሆናል እንደዚህ ዛሬ አሳይመታችን እንደዚህ ነው የሚሉ ዩቲዩብ ላይ ተጥለው የሚውሉ ሰዎች እኔ ለእነሱ አዘንኩላቸው። ባይበላስ የብልጽግና አሽከር ሆኖ ከመኖር ዝም ብሎ ባይበላስ እና ትግል ነው እነዚህ ሰዎች ባለ ጊዜ ናቸው። እነዚህ እነሱ ወደነበሩበት ህይወት እመለሳሉ የሚል ል ባንዳ ነውሚ እንዲሸማቀቅ የማሸማቀቅ ፖለቲካ ሊሰሩ ማለት ነው። የጸታ መዋቅራችን ስነ ምግባሩ የተሻሻለ ዜጎች አማራ ክልል ህዝብ ብቻ ሳይሆን ማንኛውም ሰው የሆነ ሰው ሁሉ በአማራ ክልል ውስጥም ሆነ በአማራ ክልል ውጭ በሰውነታቸው የሚከበሩ ነፃና ገለልተኛ የሆነ ህግ የበላይነት የሚያስከብር ተደብቃቸው የምትወስዱት የሚያስጨልል ነገር ካለ ንገሩን፣ እኛም እንውሰድና አብረን እንጨልል። ብቻችንን ጤነኛ ሆነን የእናንተን የወፈፍ የንግግር እየሰማን ተጎዳን እኮ። በነገራችን ላይ በየሳምንቱ ይህን ያህል የጸጥታ ኃይል አስመረቅ ነው የሚሉት የእውነት አስመርቀው ሳይሆን ያናብስቱ ምስል ስለበረታባቸው እጅ አንሰጥም ለማለት ያህል የፊቱን ፎቶ ነው እየገረቡት ያሉት። የህዝቦች አንድነት ላይ ጽኑ እምነት ያለው በአጭር ጊዜ ውስጥ የህብረተሰቡን ሰላምና ልማት ለማምጣት እድል ይሰጣል። እነኚህ ሰልጣኞች በጣም ወጣትና ልጆች ናቸው። ወቅቱ የገጠመውን ፈተና ሁኔታ ቀያሪ እንዲሆኑ የህዝቡን ተስፋ እንዲያለመልሙ። አንድ ወዳጅ በቀደም ብልጽግና ብዙ ጦር አስመረቀ ሲባል ሰምቶ የጦር ብዛት ለጃርትም አልጠቀማት ብሎ ፈገግ አሰኘን። ደግሞ እኮ ሰልጣኞች ልጆች መሆናቸውን ሲናገር አያፍርም። በቅርቡ ብልጽግና በሰበር ዜና በልማት ጎዳና እየገሰገሰች ያለችው ሀገራችን ለመጀመሪያ ጊዜ በጸጥታ ኃይል ራሷን ችላ ለጎረቤት ሀገራት ኤክስፖርት ማድረግ ጀመረች ብለው ያበስሮናል ብዬ አስባለሁ። ስትታገል ትክክለኛ ዜጋ ትሆናለህ ነው፣ ታግለህ ዜግነትን ታገኛለህ ነው። ለቤቱ አያለ እየታገለ ያለው ኢትዮጵያዊ ለመሆን ነው። ኢትዮጵያ ፓስፖርት ለማግኘት ነው። ስንት ሰው አለ በህልሙ አሜሪካ መኖር የሚፈልግ ለቤቱ አያለው። አሜሪካዊ የመኖር ህልም የለውም። አሜሪካዊ የመሆን ህልም የለውም። ኢትዮጵያ ግን አትገባም ብሎ የከለከለው ኢትዮጵያ መንግስት ነው። ኢትዮጵያ መንግስት አንድ ሰው ነው፣ በቃ ኢትዮጵያ መንግስት ማለት አብይ ማለት ነው። በቦሌ የኢትዮጵያ አየር መንገድ የተከበረ አየር መንገድ ጭምር እን ነው ብሎ የከለከለ ነው። ነውረኛ የሆነ ስራ ይሰራ ነው። ስለዚህ ሰው የሚታገለው በአንዳ በለው ምናምን በለው ምናምን ተላላኪ በለው ዜግነቱን ለማግኘት የተከበረ ዜጋ እንዲሆን ነው። በሀገሩ ኢትዮጵያውያን እየታገለው ያለት በዚህ ሰዓት የሰርቫይቫል ጉዳይ የዜግነት ጉዳይም ነው። ዜጋ መሆን ስለአቃታቸው ነው። በቦሌ ወጥተው መግባት ስለተከለከሉ ነው።